እኔ ሀቢባ ጥያቄ አለኝ፣ አድርሱላት። ሀቢባ ሀቢባ፣ ባሌ ነው የሚያስተዳድረኝ አረብ ሀገር የሚኖሩትን በትዳር ያላቸውን አላም ናቸው ማለት። ባሌ ነው የሚያስተዳድረኝ ካልሽ ምን ታደርጊያለሽ? ቲክታክ ላይ 24 ሰዓት ጌም የምትጫወቺው። ግልፅም ነው የምነግርሽ፣ ሀቢባ ልጆችሽ ይባረቁ፣ ትዳርሽ ይባረቅ። 24 ሰዓት ጌም የምትጫመችው በባልሽ የምትተዳደሪ ከሆነ ሀቢባ ምን ያርመጠምጥሻል? ባልሽ የሚያስተዳድርሽ ከሆነ ቀኑን ሙሉ ሌሊቱን ሙሉ ጌም ስትለፈልፊ ነው ምት የትኛው ባል ነው የሚያስተዳድረው? ስለዚህ ይሄ ነው ችግራቸው። ሳራ የምትባለው ሳራ የምትባላለች አለ ባል የገዛችው ባል የገዛችው ሳራ የምትባለ? ለውጥም አለ። ባል ተገዝቶ ነው የሚመጣው። ቱጎ ባል እኮ ነው ቱጎ ባል ትጎባል ና ያላት እና ደግሞ መጥተው ባሌ ባሌ እያሉ ያወራሉ። ለመርመጥመጥ ብለው ትዳር ፈጥተዋል። ፌቨን አሁን ትዳሯን የፈጣችው ሶሻል ሚዲያ ለመልመጥመጥ ብላ እንግዲህ፣ ባል ያላት ሴና ሌሊቱን ሙሉ እስካሁን ሰዓት የምትቀመጠው በኒውዮርክ ሰዓት ስንት ሰዓት መሰላችሁ? አሁን ሚድናይት ነው። ይኸው ጌታ ምስክሬ ሚድናይት ነው። ላይቭ ቁጭ ብላለች። ቤቷ አልገባችም። ይኸው ሚር ናይት። ጠዋትም ግን ቤቷ አትገባ ሚድናይት አይጥ እያስቸግር ባል የለም። ባል ቢኖር ይገባል ቤት። ሚስት ቢኖር ቤት ይገባል። ትዳር ሲኖር ቤት ይገባል። ትዳር ከሌለ ያቀውሳችኋል። በተለይ በተለይ የሚሸወዱት ቤቱ ጋ ነው። ያ ቶፍታሪ ነው። እኛ ጋ ናይን ኦክላክ ነው። እኔ ቤቴን ያለሁት አያችሁ ልዩነት። እየወዳ በዚህ ሰዓት ቤቱ ነው። ሞጣ በዚህ ሰዓት ቤቱ ነው። ለምን ትዳራለ ትዳራለ። ሞጣ ቤቱ ነው። ዮኒ ማኛ ቤቱ ነው። ቤታችን ነን፣ የስ እንጸዳለን። ስለዚህ አንቺ አይጥ እያባረረሽ እዚህ የምታድሩት ለዛ ነው። እኔ እኔ መናገር ማለት ከመንግስት ብትጣሉ ይሻላቸዋል ከእኔ ጋር ከምትጣሉ፣ ከመንግስት ጋር ጌታ፣ ከመንግስት ጋር ብትጣሉ ይሻላል። ሊያ እንኳን ሙድ ተያዝብሽ። ሰርጀሪ መጨረሻ ላይ ሊያ መኪና እየነዳች ምናምን ነገር ኧረ መርም ወይኔ ብላ ሙድ ያዘች። ሊያ ሜርሲዬ፣ ሊያ ሙድ ተያዝብሽ። ሊያ ሊያ መኪና እየነዳች ፈታ ምናምን ብላ ኧረ ሰርጀሪ እየተመጠመጠች እየተንከባለለች ነው ብላ አይ እንዴ! እና አሁንም የምናገረው ምንድን ምንድነው? ቴምር አንቺ የደረግ ሻሩጊት ፈላጊ አጣ። ሻሩጊት ባልሽን የገደል ይገደል። ሻሩጊት ለዚህ ነው እግዚአብሔር ብድሩን የሚከፍላቸው። መረን ባለጌ ሴቶች መጨረሻቸው ይሄ ነው። ላይፋቸው እንቁርቲ ሶስት ልጅ ሁለት ከሌላ አንድ ከሌላ የወለደች መረን ሴቶች መጨረሻቸው ወንድ የሚባል የሚጠየፋቸው ይሆናሉ። ባለጌ ሰቶችን ነጥዬ ነው የምመጣው። ፌቨን መረን መረን ሴት ማንም ሳይነካሽ የምትመጣ አይጦ ፌቨን፣ አይጦ ሌሊቱን ሙሉ ከወንድ ጋር ነው የምትዩ ወንድ ስታጫውቺ ነው የምትዩ ፔጅች ላይ ኤቭሪ ናይት ኤቭሪባዲ ሰው ዩ ግን አልፈምስ ያለች ነብስናል አልፈም መስያነ። እኔ ሀቢባ ጥያቄ አለኝ፣ አድርሱላት። ሀቢባ ሀቢባ ባሌ ነው የሚያስተዳድረኝ አረብ ሀገር የሚኖሩትን በትዳር ያላቸውን አላም ናቸው ማለት ባሌ ነው የሚያስተዳድረኝ ካልሽ፣ ምን ታደርጊያለሽ? ቲክታክ ላይ ሀያ አራት ሰዓት ጌም የምትጫወችው። ግልጹን ነው የምነግርሽ ሀቢባ ልጆችሽ ይባረቁ፣ ትዳርሽ ይባረክ። ሀያ አራት ሰዓት ጌም የምትጫመችው በባልሽ የምትተዳደሪ ከሆነ ሀቢባ ምን ያርመጠምጥሻል? ባልሽ የሚያስተዳድርሽ ከሆነ ቀኑ ሙሉ ሌሊቱ ሙሉ ጌም ስትለፈልፊ ነው የምት የትኛው ባል ነው የሚያስተዳድረው? ስለዚህ ይሄ ነው ችግራቸው። ሳራ የምትባለው ሳራ የምትባላለች አለ ባል የገዛችው ባል የገዛችው ሳራ የምትባለው እንደዚህ በእርዳታ ብር የዘረፈችው ከሱ ከዘረፈችው ነው ከእርዳታው። ስራውን የባህል ልብስ ብላ የጀመረችው በእርዳታ ስራ በዘረፈችው። ምን አደረገች? ይሄው የባህል ልብስ ብላ የባህል ልብስ ቤት ከፈተች። ዋሸው። ምክንያቱም እኔ ያውቃለሁ ማዳም ቤት ሀያ አመት የሰሩ ሰዎች ያልተለወጡትን እነሱ በእርዳታ ስራ ቤት ገዝተዋል። ያ ባልገዛች፣ አዎ፣ ባልተገዝቶ ነው ሩትዬ፣ ጌታ ምስክሬ፣ ባልገዝታ። በስነ ስርዓት ባሌ ገዛች ናት ሳራ የምትባለው ባልገዝታ፣ ያመጣች እኔ ያለች አምጥቼው፣ ፓስፖርት አውጥቼለት፣ ምን አውጥቼለት፣ አምጥቼው እዚህ መንጃ ፈቃድ አውጥቼለት፣ ስራ አስገብቼው፣ ባሌን ደግሼ፣ ሰርጋርጌ አግብቼው፣ በኩራት እኮ ነው አግብቼው ባሌን አግብቼ የግዢ ባል። እኛ የምናውቀው በዲቪ ቺኮች ይመጣል፣ የሆነ አሜሪካን ሀገር የሆነ ሼባ ምናምን ነገር ይጠበሳል። አሜሪካ ያመጣሻል ምናምን ተብሎ ገንዘቡን አፍስሶ ምናምን ምናምን ወንድ ልጅ ያመጣል ያመጣል፣ እዚህ ይበላል። ባል ተገዝቶ የሚመጣበት ዘመን ላይ ደርሰናል። ተመስገን ነው ተመስገን። ለውጥማ አለ ለውጥማ አለ። ባል ተገዝቶ ነው የሚመጣው ቱጎባል እኮ ነው ቱጎባል ቱጎባል ነው ያላት። እና ደሞ መጥተው ባሌ ባሌ እያሉ ያወራሉ ምድረ ቆረማጭ። በኔ ጀግና ባል ነው ያለኝ። እንዴት ነው ጀግና ማሉ ነው? ሁሉ ነገር ተገዝቶልኝ፣ ሁሉ ነገር ተገዝቶልኝ። እንዴት ነው ጀግና ማሉ ነው? በነገራችን ላይ ባል እንደሚገዛ ወንዶች ተማሩ ባል ይገዛሉ። ባል ይገዛል ሰርግ በነሱ ወጪ ነው ምን በነሱ ወጪ ነው ይቻላል ይገዛል የቤት እቃ ነው? አሁን ይሄ ሰውዬ አንድ ነገር እሷን መናገር አይችልም አንድ ትንፍሽ ማለት አይችልም እንደዚህ አይነት ሰዎች አሉና በጣም ነው የሚያሳዝነው ስለዚህ ሃቢባ ባሌ ነው የሚያስተዳድረኝ ሰርቶ ወጥቶ ካልሽ፣ ምን ታደርጋለሽ? ቀኑ ሙሉ ቲክታክ ላይ ውጅዱ። አያችሁ፣ ስህተቱ ይሄ ነው። ይዋሻሉ፣ ይቀጥፋሉ፣ አትመኗቸው። ምለው ለዛል። ምክንያቱም እሱ በሚሰራው ስራ ራፎር ራቫ ፎር ነው የሚሉት ኢትዮጵያውያን። አዶ አንደርስታንድ ዋን አር ኤ ቪ ደን ፎር ነው፣ ኤ የለውም። ራቫ ብሎ ሲጻፍ አር ኤ ቪ ኤ ነው። ራፎር ይባላል። ኢትዮጵያ ፎር ሳም ሪዝን ርስን ያ ነው፣ እና እንደዛ ይላሉ ኢትዮጵያውያን። ነው የሚሰራበት ቦታ ኢምፓስብል። ስለዚህ አንቺ ነሽ የገዛሽው። ባህል ገዝታችሁ ታስቀምጡና ሌሎች ሴቶችን ግን ምርት ትይዛላችሁ ሌሎች ሴቶች ላይ ሙርት ይዛላችሁ። እናንተ ባል ነው የገዛችሁት። ሌሎች የአረብ ሀገር ሴቶች ደግሞ ትክክለኛ ባል ነው የሚፈልጉት። ምን የሚያስተዳድራቸው ቀለበት አድርጎ የሚያገባቸው በክብር የሚያገባትን ስትፈልግ ነው የምትቆየው። ክብሯን ይዛ ማለት ነው። እናንተ ትጎት አስገቡና የተመጣጠነ ነገር እያደረጋችሁ፣ ሱፍ ራሱ የምትገዥለት አንቺ ነች። እርግጠኛ ሆኜ ነው የምናገረው። ያንን እያደረጋችሁ ሌላውን ግን እኔ ባላለኝ እኔ እንዲህ እንዲህ አይደል? አዶናይ ለኔ ብቻ የመለሰው እኔ ተጽዕኖ ፈጣሪ ስለሆንኩ ነው። አዶናይም እስማርት ልጅ ነው። አዶናይ መልስ የመለሰው ለኔና ለሰይፉ ብቻ ዊ ደ ኪንግ አዶናይ ከጠየቃችሁ መልስ የመለሰው ዮኒ ማኛ የሶሻል ሚዲያ ኪንግ ሰይፉ ፋንታውን ኪንግ ነው። ደን ለሌላ አይመልስም። አዶናይ ኢስ ሞር ሌሎች ቀጥቅጠውታል። ለማን ይመልሳል? ለማን ይመልሳል? አይመልስም። ዮኒ ማኛ አለ፣ ሰይፉ ፋንታውን አለ። የሰይፉን ውለታ ረሳችሁ? ውለታ ቢስ ቆሻሻ። ማለት እንዳበሻ አታመጡ። ሰይፉ ለመቅዶኒያ ስንት ቀን ሙሉ ኦፊስ ሆኖ እየተኛ እየተንደባለለ አንድ ቢሊዮን ብር ያሰባሰበ ወንድማችን ነው ሰይፉ ፋንታ በዚህ በአዶናይ ሴጋ የተነሳ ሲሰደባየው ሌላውን ተውት፣ ሰይፉ ያደረገውን ሌላውን ተውት፣ ለመቅዶንያ ብሎ አንድ ወር ሙሉ የተኛ ኦፊስ አድርጎ ጓደኛ የተባለን ጠርቶ አለም ላይ ያለ ተጽዕኖ ፈጣሪ የተባሉትን ኢትዮጵያውያንን ጠርቶ አንድ ቢሊዮን ብር ያሰባሰበ ለመቄዶንያ ሰይፉ ፋንታሁን ይባላል። ማንም እሱን የመናገር ሞራል የለውም። ማንም ኢትዮጵያዊ ሞራል የለውም። ግን አበሻ ደነዝ ሾርት ሚሞሪ የማያነብ ስለሚበዛ ስለሚበዛ ገዝቷል። ለዚህ ለአዶናይ ሴጋ ብሎ ሰይፎ ይሰደባል። ሰይፉን የመናገር ሞራል ያለው ኢትዮጵያዊ የለም። አንድ ቢሊዮን ብር ስንት እንደሆነ ታውቃላችሁ? መረኖች መረኖች ናችሁ። አዶናይ ሰሞኑን እግዚአብሔር እግዚአብሔር መጫወት ጀምሯል። በሰላም ነው። ሰግጡ ስትል አልነበር እንዴ? ሰግጥ ሰግጥ ሰግጥ ሰግጥ ስትል አልነበር እንዴ? ወደ እግዚአብሔር መቻል ስምን እንኳን ለየት ማታቅ ልጅ ነው። አዶናይ ማለት ምን አይነት ስም ፕሮፌት ዩጩፋ የነገረ ስምን ስምን እሱ ነው ያስታወሰ እኮ ስምን ያስታወሰ ፕሮፌት ዩጩፋ ነው። ስም ማን እንደሆነ ታውቃለ ብሎ ነው ያለ አዶናይ ሰግጥ፣ ሰግጥ፣ ሰግጥ፣ ሰግጥ ብሎ ተጽዕኖ ፈጣሪ እንደዚህ ነው። ለመሀይም አሸርጋጅ ነው አበሻ። ሰይፉ ግን ኢትዮጵያን ማትረሳው ውለታውላል፣ ውለሃል ለመቅዶኒያ ለዶክተር ቢኒ አንድ ቢሊዮን ብር እንቅልፍ እያጣ ያዘጋጀው ወንድሜ ነው። ሶስት ደቡብ አነሳ። ደቡቦች በሙሉ አዶና አዶና ያሉ ተሸወዱ። ደቡቦች ሰገጤ ሰገጤ ነው። አዶናይ በጣም ሰገጤ ነው። የደቡብ ህዝብ ፍቅር መሆኑን ስለሚያውቅ በትንሽ ነገር አታለላቸው። ደቡብ በትንሽ ነገር አክባሪ ነው፣ ጨዋ ህዝብ ነው ደቡብ። በትንሽ ነገር አታሏቸው፣ ሶሻል ሚዲያውን አትለገለቀ ያ ተባረኩ። 65 ሚሊዮን ዶላር ነው ያሰባሰበው ሰይፉ ፋንታሁን እንቁ መሸለም ያለበት በትልቁ መሸለም ካለበት ሰይፉ ፋንታውን ነው። ቢሊየን ብር ነው በኢትዮጵያ ብር ከሆነ፣ በዶላር 6.5 ሚሊዮን ዳለር ነው ያሰባሰበው ሰይፉ ለመቅዶንያ፣ ለብቻው ቁጭ ብሎ እያደረ እየጠየቀ ምን እያለ ስለዚህ ሰይፍሻ እኔ እኔ ስላቀረብከኝ ስላላቀረብከኝ አይደለም ረግጬውም አቅርቦኛል ሰይፉን ረግጨዋለሁ። ማኛው ተጽዕኖ ፈጣሪ ነው፣ ምንም ማድረግ አይቻልም ነው ያለው። አንተ ኢትዮጵያ መጣ ካላቀረብኩ ማንን አቀርባለኋል? ምንም በል ምንም፣ ህዝቡ አንተ ጋር ነው ያለው፣ የትም ሜጃ የለንም አለ። ስለዚህ ሰይፍሻ መቅዶኒያ ላይ የሰራው ስራ ኬሩዬ፣ በጣም ትልቅ ስራ ነው መቅዶኒያ ላይ የሰራኸው። ሰይፉ እግዚአብሔር ይባርክ፣ በልጆቼ በሚስታ አገኘው ቆንጂዬ ሚስት አለች፣ የተባረኩ ልጆች አሉ። ሰይፉ ፋንታሁን ለመቅዶኒያ የሰራው ገና የልጅ ልጆች ይባረካሉ፣ እንዳትረሳው። የልጅ ልጅ ልጅ ልጅ ልጅ ልጅ ዘሩ ላይ ይባረካል። ሰይፎ የሰራው ልዩ ስራ እኔ መቅዶኒያ ሄጄ አይቻለሁ። ብዙዎቻችን አሜሪካ አለን፣ አይተናል። እዛ ታለቅሳላችሁ። የምታዩዋቸው ዶክተር ቢንያምን ስታዩት እንባችሁ ነው የሚመጣው። ሽቁጥቁጥ የሆነ ሰው ሶስት ሰዓት ነው በክብር ተጠርቼ በክብር ተጠርቼ ሶስት ሰዓት ሙሉ እዛ ቆይቼ ከኔ ጋር እየተንከራተተ ሲያሳየኝ የሆንዬ እንደዚህ ነው ምናምን፣ ትልልቅ ቪዲዮ ነው በትልቁ። ዮኒ ማኛ ተሰብስበው ዮኒ ማኛ መጣ ተብዬ ትንሽ ባለችን አቅም ጠብ አድርገን ምናምን፣ ሌሎች ከሰሩት ኢመንት ስለሆነብኝ እንዲያደርኩ ማለት አልፈልግም። እኔ አረኳት ነገር የኔ እምነት ናት። ዶክተር ቢኒ ከሚሰራው ጋር አላነጻጽረውም። እኔ የልብ ሙማንና እኔ ማም ነው ከጠየቃችሁ፣ ልብ ሙማን ህይወት እና ዶክተር ቢኒን ብቻ ነው የማምነው። በኢትዮጵያ እርዳታ ስራ ሌላ ማንንም አላምንም። ኖበዲ ሌቦች ናቸው በሙሉ ሌቦች ሌው የእርዳታ ሌላው ስራ ሙሉንም ማውራሪ ደረቴ ነፍቼ ነው ምናገር። የእርዳታ ስራማም ነው የልብ ሙመን ህይወት። ህይወት ታደሰ የምትባል እዚህ ሀገር አለች። የመሰረት መብራቴ፣ መሰረት መብራቴ፣ አርቲስት መሰረት መብራቴ ቁንጅናዋ የማያረጅ ቁንጅና፣ አያረጅም፣ ውበት አያረጅም ነው የተባለላት። እኔ መስዬን የመጨፎን ቀየናት በጣም ነው የምወዳት። የሴት ልክ ጌታ ምስክሬ፣ የሴት ልክ መሰረት መብራቴ አርቲስት መሰረት መብራቴ፣ በልብሙማ በሕፃናት የምትሰራ የሴት ልክ ናት። ይውሻ አሜሪካን ሀገር አለች። እሷና እሷ የሚሰሩት የሴት ልክ ሌላ መቅዶኒያ፣ ከሁለቱ ውጪ እንዳረዱ የኔ ቤተሰብ ስለሌላ አይመለከተኝም፣ ስለሌላ አይመለከተኝም። እኔ የኔ ቤተሰቦች ግን የምትረዱት ለልብ ሙማን ትረዳላችሁ። ከዛ ለማን ነው የምትረዱት? ለመቅዶንያ፣ ከነዚህ ከህፃናቶችና ከሽማግሌዎች እንዳረቡ ተሰቅሎ ይሙት ማናቸውም። ሌላ ሀቢባ ያስተዋወቀችው የሌቦቹ ማን ነው የሚባለው? ሳክሰስ ፕላስ የሌቦቹ ሪል ስቴት እናንተ 22 ሺህ ሰው ስንት ነው? 2 ሺህ ሰው ነው ምና 40 ሚሊዮን ብር አዋቶ ማይረባ ኮንዶሚኒየም ለሶስት ሰው ይሰጣሉ። ሌቦች ናቸው፣ ሌቦች ናቸው። ስለዚህ ያንን ጥንቃቄ ማድረግ ጥሩ ነው። ጥንቃቄ አርጉ። የአረ ታፕታፕ ካላደርጋችሁም አልሰማችሁም። ከዚህ በኋላ ታፕታፕ ሀምሳ ሺህ ታብ ታብ ታብ ሰባት ሺ ሌትስ ጎ። እውነቱን ነው የምነግራችሁ እኔ ታብ ታብ ሰባት አራት ሰባት ሺህ ለዝገው ስምንት ሺህ የእኔዎቹ ታብታብ አርጉ። ሌላው ይቃጠል፣ እዚህ ቁጭ ብሎ ይቃጠል። እኔ ኢንፎርሜሽን የምሰጠው እውነተኛ ኢንፎርሜሽን ነው፣ ሌላ ምሰጠ የለም። ብር እንዳትበላ ነው የምትፈልገው የእኔ ፋኖች ነው። ሌላው በአናቱ ይተቀል። የእኔ ፋኖች ግን ብራችሁ እንዳይበላ እግዚአብሔር በበረከት እንዲጎበኛችሁ ከፈለጋችሁ ህፃናቶችን፣ አባቶችን የሚረዳ ህፃናቶች የመሰረም መብራቴ ፋውንዴሽን ነው። አርቲስት መሰረም መብራቴ። የአዋቂዎች የሽማግሌዎች ደግሞ ማን ነው? መቄዶንያ። አሁን ደግሞ ቀዘን እየተለቀለቅሽ ነው። ፕሊስ፣ አሜሪካን አታሰደብብን፣ አታሰደብብን። እኔ ለአንድ ሰዓት ከሆነ ሰው ጋር እንግሊዝኛ ካወጣሽ ከወጣ ጌታ መስክሬ ሶሻል ሚዲያ ላይ ጠፋለሁ። ለአንድ ሰዓት ለአንድ ሰዓት ከሆነ ሰው ጋር በእንግሊዝኛ ካወራሽልኝ ሶሻል ሚዲያ ተጠቃሚ ያሉንም እኔ ፎር ዋን አወር እኔ ልጥፋ ከሶሻል ሚዲያ ፎር ዋን አወር ይፈርማችሁ የሆነ ነጭ አማርኛ ቋንቋ ቢሞክር እንደምን ነሽ ደህና ነሽ ሲል፣ ወይኔ ይወደናል ብሎ ያጨበጭባል። ኦሮምኛ፣ አማርኛ፣ ትግርኛ የሚናገር አንድ ነጭ ብታመጡ ትንሽ ቢናገር እንደምን ነሽ ደህና ነሽ ምናምን ይለው፣ ወይኔ ወይኔ፣ ደስ ሲል ይወደናል ይለ። አበሻ ሙሉም እንግሊዝኛ ሲተረትረው እውቀት አይደለም ይላል። መጣ እውቀት አይደለም ቋንቋ እኮ ቋንቋ እውቀት አይደለም ነውሪ። አንቺ ሰርጀሪያ አውሪ አውሪ መሀዬ። ስለዚህ ሁል ጊዜ እንትን አውሪ በሏት አይጦ። እና አሁን የምናገረው ያንን ነው። ሌላው የምነግራችሁ ምንድን ነው፣ በማንኛውም በኩል ስትመጡ ክብር የሚባል በክብሬ ገልጻ ቀልድ አላቅም እኔ አንዳ አላውቅም በክብሬ ጌታ ነው የምላችሁ ማንም እገለብጣለሁ እኔ አልሰማ አልሰማ ማንንም የሚባል ነገር የለም ክብር የሚባል ነገር አለ ሁሉ ነገር ከክብ እንትናችሁን ነው የማወጣው አሳብዳችኋለሁ ሰርጀሪ ዊጉ አናትሽ ላይ ኮፍያ እየሆነ ነው እየሰፋሽ በዚህ ያህል ትወርጃለሽ እንዴ! እመቤቴ ማርያምን ስምዋን ለምንድን ነው የምትቀልዱባት ግን? የማርያም ስም መቀለጃ ለምን ይሆናል? የማርያም ስም በቀዘን ሻወር ለመውሰድ ማርያምን እመቤቴ፣ ምና ከዛ ነጠላ ለብሳችሁ ደግሞ ትመጣላችሁ። በቃ የማርያም ስም የዱርዬ መጫወቻው ሆነ። የዱርዬ መጫወቻው እንደምትታው ማርያምን እመቤቴን ወላዲቷን ምናምን የሚሉ በሙሉ እርምጥምጥ አለሌዎች። አንድ ደና ሰው እንኳን የለ፣ ስሟን የሚጠራው አንድ ደና ሰው አንድ ስሟን በደና የሚያነሳው እንኳን የለም። ስሟን ጠርቶ ወንጌል እንኳን የሚሰብክ የለም። መረን መረን መረኑ ስሟን ይጠራዋል። የእሷን ስም ይዛችሁ እንጦሮጦስ ግቡ። ስሟን አታጥፉ። ቅድስት ድንግል ማርያም የኢየሱስ እናት የተከበረች የተወደደች ትውልድ ሁሉ ብጽህት ይሉኛል ያለች እንጂ የማንም መረን መጠሪያ አይደለችም። የማንም ባለጌ መጠሪያ አይደለችም። ወ ወራስ እንቁርቲ ዮኒ ማኛን ከሳለው አልሽ አንቺ ዝምባ እንቁርት ይ እንዴ እንቁርትዬ፣ አልጋ ለማንጠፍ ነው ልጆችሽን የተወሰደበሽ እኔ ግራ ገባ ይ አልጋ ለማንጠፍ ምንም የስራ ልምድ አያስፈልግም። ምንም የስራ ልምድ አያስፈልግም። አልጋ ለማንጠፍ አሜሪካን ሀገር ምንም ጃፕ ስኪል አያስፈልግም። አልጋ ለማንጠፍ ቋንቋ አያስፈልግም። አሜሪካ አልጋ ለማንጠፍ ቋንቋ አያስፈልግም። ማሪያት ላይ ነው። እኔ በእንጀራሽ አልመጣም። ስራ ማስዋረር እችላለሁ ደውዬ እሱን አላደርግብሽም። ሸቂ አንጠፊ ግን መጥቼ እዛ ሆቴል ቃል ምድር ለሰማይ ይዤ አልጋ ታነጥፍ ያለች መጣሽ ዳስወራ እንደዛ ነው። ሌላው ሌላ እንደዴ ለብቻችሁ አሁን እኔ እንቁርቲ ሰው አላስገባ ቴምር ሰው አላስገባ። እኔ ይሰረቅተሽ ለምን ብቁ ነኝ እኔ በቂ ነኝ፣ ሰው አልፈልግም፣ አጋዥ አልፈልግም። እኔ ፌቨን፣ ፌቨናይቶ፣ ፌቨናይቶ አይጦ፣ አንቺ ማታ ማታ ላይ ይሁን ላይቭ ላሳይሽ አይጥ ስለሚያስቸግርሽ ውጪ ነው የምታደርገው። ይሁን ጌታ። ኧረ ድገሙልኝ። ይሄ በጣም ደስ ይላል። ይህን ጊፍት እፈልገዋለሁ። ቶሎ በሉ። ይህን ጊፍት በጣም ነው ፈልገው። ይኸው አይቶ ይኸው ይኸው ፀጉር አለኝ ነው አላለም። አሁን በዚህ ከዚህ ሰውዬው የሚጠበቅ ነው አያቸዋል። ሌሊቱን ሙሉ ጌታ ምስክር። ውጭ ነው የምታደርገው አይጥ አላም። ሌሊት ላይ መብራት ጠፍቶ መተኛት አይቻልም፣ አይጥ አለ። ከአይጥ ጋር ስለምታደር መኪና ውስጥ ነው ምታደር። ቀላይ ቤት ትገባለች፣ ትተኛለች። ቀላ አይጥ የለም። እኔ አልዋሽ አይጥ ባይጥ ሆናለች። አይጥ ባይጥ ሌሊቱን ሙሉ አይጥ ባይጥ ቦሌ እያያረል እንዴ ቦሌ አይጥ ባይጥ ለል ማታ ላይ ገብተ አታታቃለች እቺ አይጣ ወጥመዱን ተሻግረው ነው የሚሄዱት። የዚህ ሀገር አይ የኒውዮርክ አይጦች፣ የኒውዮርክ አይጦች ወጥመድ ተሻግረው ነው የሚሄዱት። ፋሚሊ አይጥ ባይጥ እና ሰው ታስገባለች። ልክ እንቁርቲ ማለት ናት። ይኸዋት፣ ፔጇ ግቡ። የሆነ ሰው ቪዲዮ ትቆርጣለች፣ ትሳድባለች። የሆነ ሰው ቪዲዮ ትቆርጥና ቪዲዮ ትለጥፋለች፣ ትሳድባለች። ከዛ ድብልብል ሴትዮ ናት አይጧ ድብልብል ብል ሴትዮ ናት። ገብታችሁ ፊልተር አለ እንትን አለ ግድግድ ሴት ና ድብል ብል ያለ ሴትዮ ወገን የሚባል የላትም። እኛ ደህና ሴቶች ለምን አይሰ አሁን ለምሳሌ ትላንትና እሉዬ የምትባል ቆንጆ ልጅ ሰድባይ ነበር። አልመልስም። ቆንጆ ናታ። ነው ለቆንጆ ሴት ደግመች ስደቢ ነው የሚባለው። እሉ ቆንጆ የምትባል ልጅ አለች፣ ላሳያችሁ። እቺ ልጃም ደግማ ብትሰድበኝም አልመልስም። ጌታ መስክረኝ እኔ ቆንጆ ሴት ሴት እሉ ቆንጆ ላሳያችሁ። እሉ ቆንጆ እቺ ልጃ ምን ብዬ ልስደባት በጌታ